ፂ፣ ምን ሆነሽ ነው? ምንድን ነው የተፈጠረው? ቢኒ፣ የሆነው ነገር አለ አልቻልኩም። በቃ ይፉ፣ እኔ እንዳንቺ ጠንካራ አይደለው። አሁን የመኖር ምክንያት ሳይቀርን ያጣሁት። እንዴት? የምኖርበት ምክንያት አጣው ማለት ምን ማለት ነው? ለመኖርሽ ምክንያት ወንድምሽ በቂ አይደለም? ፂ፣ አሁን እኮ አንቺ ብቻ ነሽ ያለሽው፣ በምንም ሊቀይርሽ አይችልም። አቃተኝ እኮ ምን ላድርግ? ነገሮች በአንድ ተደራረቡብኝ። ያለ ምንም እርዳታ አንድ ሰው ነፃ ማድረግ የሚችል መስሎኝ ነበረ፣ ግን ደግሞ እሱን ለማዳን ያደረኩት ነገር ሁሉንም ነገሪን ዞስ ገደል ገባ። ጽጌ በቃ እሺ፣ አሁን ማልቀሱን ተይው እና ምን እንደተፈጠረ ብቻ ንገሪ። ኤፉ ዳጊን ለማዳን የተጓዝኩበት መንገድ ወንድሜንና ቢኒን ሊያሳጣኝ ነው። እኔ በሰራሁት ስህተት አንቺ የከፈልሽው መስዋዕት እንኳን ሳይቀር ዋጋ ሊያጣ ነው። እኔ ምንም እየገባኝ አይደለም። ስለምን እያወራሽ ነው? ዳግኝ፣ ከማን ነው የምታድኝ? እኔስ የከፈልኩት መስዋዕትነት እንዴት ነው ዋጋ ላይ አውጣኝ የሚችለው? እፉ፣ ያፌትን የወጋው አቤል ነው። አቤል? አቤል ማን ነው አቤል? የያፌት አክስት ልጅ አቤል የአፌት ያክስት ልጅ። አዎ እሱ ነው ዳጊ። አንቺን ለመጠበቅ ብሎ እንዲያስፈራራለት ሲልከው እሱ በግልጭም የተነሳ ወጋውና እኔን ካላገናኘው የአፌትን የወጋው እሱ እንደሆነ ነግሮ አስፈራራ። ከዛ በኋላ ዳጊ የመጀመሪያዎቹን ቀናት ስለፈራ እንድንገናኝ አደረገ። ከዛ በኋላ ያ የተረገመ አቤል የማይሆን ፎቶ አንስቶ ቢኒያም ጋር ይደርስ አደረገ። ዳጊ እኔን እና ያጎቱን ስቃይ ማየት ሲከብደው ቤት ጠርቶ ሁሉንም ነገር ነገረኝ። እሺ፣ ከዛስ? ከዛማ አቤልን ለማጥመር ተነጋገርን። ያፌትን የወጋ እሱ እንደሆነ ሲናገር የሚያረጋግጥ ድምጽ ቀዳንና በሱ አስፈራርተን ያፌት ከወንድሜ ምን እንደሚፈልግ አረጋግጦ እንዲያመጣ አስጠነቀቅነውና እንዲያስብበት ጊዜ ሰጠነውና ጥለነው ሄድን። እሱ ግን ከያፌት የበለጠ አውሬ ነው። ከዛ በኋላ ቢኒ አገተው። ቢኒ ያገተው እሱ ነው። አው እሱ ነው። በጣም ብዙ አሰቃይቶታል። ደውሎ ጠርቶ ቅጁን ካላጠፋውት ቢንያምን እንደሚገለው ነገረኝ። ከዛ በኋላ ጠፋሁት። እና ኮፒ አላደረጋችሁትም ነበር? እሱም ማዳጊ ጋር ነበረ። እና ጥሩ ነዋ። አሁን ቢኒያም ስላመለጠ ቪዲዮን ለፖሊስ እንሰጣለን ወይም ደግሞ ላይፍ ሰተን ራሱ በገዛጁ ቅጣቱን ቁጣቱን ይሰጠዋል። እሱ እጅ ላይ እኛ ከያዝኑ ድምፅ በላይ እኛን እንደፈለገ የሚያሽከረክርበት ቪዲዮ አለው። አንቺንም የከፈልሽን ዋጋ የሚያሳጣሽ እሱ ነው። አልገባኝም። ጽይ ቆይ፣ ምን እያልሽ ነው? መቼም የናታን ቪዲዮ እሱ ጋር አለ እያልሽኝ አይደለም አይደል ከያፌት ፒሲ ላይ ኮፒ አድርጎ ወስዶ እያስፈራራኝ ያለው በሱ ነው። በዚያ ላይ ደግሞ ለቢንያም እኔ እንዳሳገዝኩት አድርጎ ነው የነገረው። ኤፍ ውሸት ነው እንኳን ማለት አልቻልኩም። አይሆንም፣ ቲ አይሆንም። በመቱ ሚያ ቪዲዮ ውስጥ መግባት አልነበረበትም። ወይኔ ጉዴ! ቆይ ሲጣ፣ ምንድነው የማደርገው? ናታን እንዴት ንላደ ነው የምችለው? ንገሪን። ወይኔ ወይኔ ጉዴ! አሁን ይቺ ምንድነው የመሆነው? ወይኔ ወይኔ ፍራታ በቃ ሁሉ መስዋዕትነት የከፈልኩት ለናታን ያ ፊትም አሳበደው። ውዲ አገሬ ልጆች ሰላም እንዴት ናችሁ? ደህና ናቸው ወይ? አይ በጣም ደህና ነኝ አልሐምዱሊላህ። ሐረግ ክፍል ዘጠና አንድ እንዲሁም በክፍል ዘጠና ሁለት ምን ይከሰታል የሚለውን መላብታችንን እያስቀመጥ ማለት ነው እንተነትናለን። ቪዲዮን ላይክ በማድረግ ጀምሩ። ማለት ነው እንግዲህ ውድ የሀገር ልጆች ከባለፈው ውድ ተመልካቾች ከባለፈው የቀጠለ የአፌትና እናታን ፊትለፊት ለፊት ተገናኝተው ነበር እና የአፌት በቃ ደነገጠ ማለት ነው። ምን ታደርጋለህ እዚህ ምናምን አለው በቃ ናኢፍ ሆኖ መጣ ማለት ነው። እና ስለዚህ ያፌት እናታን ስራውን እንዳበላቸበት ኪሳራ እንዳስገባው ሁሉ ነገር ሴቶቹን እንትን እንዳለበት አወቀ ማለት ነው። ያፌትም እንግዲህ ከኤፍራታ ጋና ሁናችሁ እየተጫወታችሁ ና እንዴ አለ ማለት ነው። እሱ ደግሞ እኔ ናኢፍ ነኝ የማንም እርዳታ አያስፈልገኝም አለው ማለት ነው፣ ናታን እና ስለዚህ ያፊት ደግሞ ማን ነው ከጀርባ ያለው አንተ ማትረባ አለው ማለት ነው። ናታን ደግሞ ናይፍን እንጂ ናታንን አገኛለሁ ብለ አላሰብክም ነበር ማለት ነው። ስለዚህ በህልምህም በእውነህም ብሎ የተሰጠውም ደቂቃ ጨርሳል ብሎ ስለዚህ ተጫወተበት ማለት ነው። እንግዲህ የፊትም ናዒፍ አንተ ከሆንክ እንግዲህ አብረን እንሰራለን፣ አለው ፈሪው ናታን ከሆንክ አለው ማለት ነው። ናታም እንግዲህ ከኔ ጋ ከናዒፍ ጋ መስራት ከፈለግ የምታሟላቸው ነገሮች አሉ፣ ከሰዎች ጋ ተጨርሳለ ብሎ ናታንን አሳበደው ማለት ነው። ሐረካቱ ያኔ ያሳየው ምንድን ነው የሚባለው ያሳየው ትዕይንት ለራሱ በጣም ደስ የሚል ነበረ፣ ናታን ማለት ነው። ያፌትም እንግዲህ ጨለለ ማለት ነው። እና ናታንም እንግዲህ ያው በጥሩ ሁኔታ ስራውን አጠናቀቀ ማለት ነው። የዲያራ እናትን ለራሱ ስራውን በጣም ወዳለታለች ማለት ነው። እንግዲህ የዲያራ እናት ከምንም በላይ ናታንን የፈለገችው ኤፍራታን፣ ያፌት ኤፍራታን ከናታን ቀንብቶ እንዳገባት ታቅ ነበር ማለት ነው። ስለዚህ ያንን በዛ እንድትበቀለው ምናምን በቃ ያኔ ናታን የባለፈውን እያስታወሰ ነበረ እና እንድትበቀለው ጀግና እንድትሆን ሁሉን ነገር አለችው ማለት ነው። እንግዲህ ናታንን ምሽ ብሎ እበቀለዋለሁኝ ብሏል ማለት ነው። በቃ ጀግና ወጥታል ናታን ማለት ነው። እሱ ደግሞ በቃ ናታን ሁሉን ነገር አስመልሳለሁ አለ ማለት ነው እንግዲህ የያራ እናት ደግሞ ምንድን ነው ከሚስት ውጭ የወሰደብን ሌላ ነገር አለ እንዴ ስትለው፣ እናታን ደግሞ ከሚስት ውጭ እዚህ የምድር ላይ አለ እንዴ ወይ ማለት ነው። ሁለተኛ ደግሞ ነጽና ቢኒ ተገናኘው ማለት ነው። ቢኒ ደግሞ በጣም ነው ልቡ የተሰበረው ማለት ነው። ግልጽ ቢነጋገሩ አሪፍ ነበር። ምክንያቱም አቤል እንትል እንዲደበድብላት እሷ ናት የነገረችኝ፣ በመንገድ የገባውን እንቅፋት እንዲያስወግድልኝ ነገረው ማለት ነው። እና ስለዚህ ጽዮን ማለት ነው በውሸት ከቢኒ ጋር አጣላት ማለት ነው። ያው ቢኒም ደግሞ እንደዚያ ጥያቄውን ሲጠይቃት መመለስ አልቻለችም ማለት ነው። በቃ ንገሪኝ እያላት ነው ቢኒ ማለት ነው። ተሳስተሃል በይን፣ ውሸቱን ነው በይን እያላት ነበረ፣ ግን መናገር አልቻለችም ነበር ማለት ነው። በዚህ መሀል ደግሞ ቢኒ መጣ እንትላ አቤል መጣ ማለት ነው። በዚህ መሃል አቤል ሲመጣ እንዳት ነቀጥ ብያለሁ ብሎ ቢኒ ደግሞ አቤልን በቴስታ ይመታዋል። ነፂም እያለቀሰች ነው በቃ መናገር አላችሁም መናገር አቃታት ማለት ነው። ስለዚህ ከላይ ቁስል ብት አድኝ ከውስጥ ማዳኛችሁ ማለት ማለት ነው። ቢኒም ለኔ ባታስቢ ለገኔና ለ ለናታን ለገኔና ለና ዳግም አታስብም ማለት ማለት ነው። እንግዲህ ደግሞ ሁለተኛ ደግሞ የያፌት ኤፍራታ እንግዲህ ያፌት ሲያገባት በናታን አስፈራርቷት ነበረ። የዛን ቪዲዮ ቅጅውን ደግሞ አቤል ጋለ ማለት ነው። አቤልን ነጽን እያስፈራራበት ነው። ያፌት ደግሞ ፍራታን እያስፈራራበት ነው። እነዚህ ሰዎች ግን ኔ ፍቅር በግዴታ ይሆናል እንዴ? አይሆንም በጣም መጥፎ ናቸው ማለት ነው። እና ሁለተኛ ደግሞ